አለው። እግዚአብሔር የለውም የለውም። እና በቀኙ ተቀመጠ ማለት ምን ማለት ነው? እስመብህ ለነቢር የምር ሀበዞ ተልኮ ክርስቶስ ራሱን አንድ ጊዜ መሥዋዕት አድርጎ በአባቱ ቀኝ ተቀመጠ ማለት የአባቱ ቀኝ የተባለው ቀኝ አንደኛው ስለ ስጋ እንግድነት ነው። ቦታ የተጠራው የመጣ እንግዳ ቦታ ተሰጥቶት እንደሚቀመጥ ስጋ አምላክ ሆነ ነው። አንዱ ምስጢር። ሁለተኛው ምስጢር ደግሞ የአባቱ ቀኝ የተባለው ለስጋ ነው። አሁንም አብ የወለደውን ድንግል በስጋ ስትወልደው ምን አለ? አምጣ ይቤላ አብ ለድንግል አምጣኔ አምጣን አዝማኔ አዝማንኪ። አብ ድንግልን አላት ዘመኔ ዘመንሽ፣ ልኬ ልክሽ፣ ልጅሽ ልጄ ነው አላት። እኔ የወለድኩት አንችም ታቀፍሽው። ቅድመ ዓለም አብ የወለደውን ድረ ዓለም ድንግል ማርያም ወለደችው። ስለዚህ ምንድን ነው? በአጭሩ ድንግል ማርያም የወለደችው አካላዊ ቃል በአብ ቀኝ ተቀመጠ ማለት የባህሪ አምላክ ሆነ ማለት። ቀኝ ማለት ስልጣን ነው። ስልጣን ወራሴ ሁሉ ሆኖ የአብ ግዛት ግዛት ሆኖ ተቀመጠ። ሁለተኛ ተቀመጠ ማለት ደግሞ ተቀመጠ ማለት ደግሞ ክርስቶስ ምልጃ ተልዕኮ የለበትም። የሚያሳልፍ ሰው ይቆማል እንጂ አይቀመጥም። ክርስቶስ ተቀመጠ ካልክ ስራ ጨርሷል። አንድ ጊዜ ያዳናት ድነት ትቀጥላለች። ለይኩን ያላት ብርሃን እየበራች እንደምትለው ያቺ የክርስቶስ የሰጣት ክህነት የክህነትን በር ከፍቶ ስጋውን እንዲቆረስ ደሙ እንዲፈተት ለምዕመናን እንዲሰጥ ሀቅዶ አንድ ጊዜ ቀራንዮ ላይ የሰዋው ስጋው። እንዲሁ እኮ በጣም ነው የሚገርመው። ካህኑ ነው የሚያርደው አይደል? በግ መስዋዕት ሲያቀረቡ፣ ክርስቶስ ግን ራሱን ነው መስዋዕት ያደረገው። ምንድነው? ስመነጠባ ከዚህ እለት እለት እናርዳለን ነው ያ ክርስቶስ ምንድነው? ስጋውና ደግሞ ራሱ ሲፈተት፣ ካህኑ ሲባርከው፣ ራሱ ጀምሮ ምንድነው የሚለው? ኦግዚኦ በከማሚያ ዘንተ ጽዋተ ወቀድሶ መጡ ኦግዚኦ ዘንተ ብስተ ባረኮ ፈትቶ መጡ ይህን ስጋህን እንደ ዕለተ አርቡ ስጋህ አድርገው ነው የሚለው። ስለዚህ ዛሬ የሚፈተተው ስጋ የማን ስጋ ነው ማለት ነው? የክርስቶስ ነው። ስለዚህ አንድ ጊዜ የከፈላት ቤዛነት እስከ ዕለተ ምጻት ትቀጥላለች። ለምን ካህናል ነው ሲባል፣ ደግሞ ለምን ካህናል ነው የሚል ጥያቄ ሲመጣ ደግሞ የካህን ስራው መሥዋዕት ማቅረብ ስለሆነ ክርስቶስ ደግሞ ራሱን መሥዋዕት ስላደረገ ነው። ለምን ሊቀ ካህናል ነው የሚል ጥያቄ ደግሞ ሲመጣ ምን እንላለን? ለምን ሊቀ ካህናል ነው? ድሮንስ በካህናት ሞት የሚያሰናብታቸው ካህናት ስላሉ የነሱ ሁሉ ገዢ ነው። ሊቀ ካህን ምንድን ነው? ቅዱስ ሄሬኔዎስ አሁንም ዘሃይማኖት ቡ ምዕራፍ ሰባት ላይ ሊቀ ካህን በውስተ ሊቃነ ካህናት አለ። በካህናት አለቆች ውስጥ በካህናት አለቆች ውስጥ የካህናት አለቃ ነው። ያ የካህናት አለቆች የሚባሉ ከሐዋርያት ናቸዋል። በሐዋርያት ውስጥ የሐዋርያት እራሳቸው ነው። ከሐዋርያ ራሱን የፈተተ የለም። ስለዚህ ባጭሩ ሊቀ ካህን ማለታችን ንጉሰ ነገስት እንደማለት ያለ ነው። ካህን አይደለም ክርስቶስ ሊቀ ካህን ነው። ስለዚህ ምል